እንዴት አድራችኋል ተመልካቾች የአዲስ ቀን የጠዋት ገበያ ተጀምሯል መቅደስ እንዳለ መረጃዎቹን እነግራችኋለሁ አብራችሁ ነው ከተጀመረ ሶስት ዓመታትን ያስቆጠረው የኢትዮጵያ ታምርት ንቅናቄ ለኢንዱስትሪው ዘርፍ ማንሰራራት ያበረከተው አስተዋጽኦ በእጅጉ የጎላ ነው ንቅናቄው በግብአት በውጭ ምንዛሬ ጥረትና በሌሎች ምክንያቶች ተዘግተው የቆዩ ኢንዱስትሪዎች ጭምር ወደ ምርት ስራ እንዲመለሱ እያደረገ ይገኛል ከዚህ ቀደም የሚገባቸውን ትኩረት ያላገኙ የሀገር ውስጥ አምራቾችን በማበረታታት ተኪ ምርቶችን በብዛትም በጥራትም እንዲያመርቱ ማድረጉም ይጠቀሳል። በመጪው ቅዳሜ ደግሞ ሶስተኛው የኢትዮጵያ ታምርት ኤክስፖ በአዲስ ኢንተርናሽናል ኮንቬንሽን ማዕከል በይፋ እንደሚጀመር የኢንዱስትሪ ሚኒስቴር አስታውቋል። ሚኒስትሩ መላኩ አለበል ኤክስፖ የኢትዮጵያን ተወዳዳሪነት በሚያልቁ አዳዲስ የኢንዱስትሪ ቴክኖሎጂዎች የሚቀርቡበት ይሆናል ብለዋል። ሳምሶን በላይ ተጨማሪ አለው። ያው የኢትዮጵያ ታምርት ኤክስፖ በመጪው ቅዳሜ ሚያዚያ 25 ቀን 2017 ዓ.ም ተምረት በአዲስ አበባ ኮንቬንሽን ማዕከል በይፋ እንደሚጀመር የኢንዱስትሪ ሚኒስቴር አስታውቋል። የኢንዱስትሪ ሚኒስቴር መላኩ አለበል በመጪው ቅዳሜ በይፋ የሚከፈተው የኢትዮጵያ ታምርት ኤክስፖን አስመልክቶ ለጋዜጠኞች ማብራሪያ ሰጥቷል። በዚህ ወቅት የኢትዮጵያ ታምርት ንቅናቄ ከተጀመረ ጀምሮ ኢንዱስትሪዎች ያጋጠማቸው የነበሩ ችግሮችን ደረጃ በደረጃ እንዲፈቱና የማምረት አቅማቸው እንዲጎለብት ማድረጉን አንስተዋል። የኢትዮጵያን ተወዳዳሪነት ይበልጥ ለማላቅ ቴክኖሎጂ ላይ አተኩሮ መስራት አስፈላጊ ስለሆነ በዛ በኩል በጣም በርከት ያሉ ኢንዱስትሪዎች ምናልባትም በዓይነት ከዚህ በፊት ያልታዩ ምርቶች በቴክኖሎጂ ዘርፍ የሚቀርቡበት ነው። ከኤክስፖ አስቀድሞ በተለያዩ ክልሎች የተደረጉ የኤግዚቢሽንና ባዛሮች እንዲሁም የኢትዮጵያ ታምርት የአስር ኪሎ ሜትር የጎዳና ላይ ሩጫ የኢትዮጵያን ምርት በማስተዋወቅ በኩል ጉል ሚና እንደነበራቸው ሚኒስትሩ ገልጿል። በኢትዮጵያ ታምርት ኤክስፖ ምርቶችን ከማስተዋወቅ ባለፈ የተለያዩ የፓናል ውይይቶች፣ የምርት ልማት ውድድሮች፣ የተሻለ አፈጻጸም ላላቸው ኢንዱስትሪዎች የእውቅና ፕሮግራምና ሌሎች መርሃ ግብሮች ይከናወናሉ። ማክሮ ኢኮኖሚ ሪፎርሙ ላይ በተለይ ለማኑፋክቸሪንግ ኢንዱስትሪ ምንድን ነው የነበረው አስተዋጽኦ የሚለውን ምክክር የሚደረግበትና ኢንዱስትሪያሊስቶቹ በዚያው ልክ የተፈጠረውን እድል እየተጠቀሙ ነው ወይ? ከማክሮ ኢኮኖሚ ሪፎርሙ ጋር ተይዞ ተጨማሪ መሰረት ያለባቸው ስራዎችስ ምንድን ናቸው የሚለውን የምናይበት ትልቅ መድረክ ነው። የኢትዮጵያ ታምርት ንቅናቄን ከጀመርንበት ጊዜ ጀምሮ አገልግሎቶቹ በተቀናጀ መንገድ ለባለ ሀብቶቹ እንዲደርሱ ለማድረግ ጥረት እየተደረገ ነው። ስለዚህ ከሎጂስቲክ ጋር ተይዞ፣ ከፋይናንስ ጋር ተይዞ እና ሌሎቹ በዚህ ውስጥ የሚታዩ ስራዎች በምን ሁኔታ ላይ ናቸው ያሉት፣ ምን ድጋፍ ያስፈልጋል የሚለው ላይ ምክክር የሚደረግበት ይሆናል። ማለት ለአምስት ቀን የሚካሄደው የኢትዮጵያ ታምርት ኤክስፖ ከ120 ሺህ በላይ የሀገር ውስጥና የውጭ ጎብኚዎች እንደሚኖሩም በመግለጫው ተብራርቷል። በኤክስፖ 288 ኢንዱስትሪዎች የሚሳተፉ ሲሆን ከአራት ቢሊዮን ብር በላይ ግብይት ይፈጸማል ተብሎም ይጠበቃል። ኤክስፖውን ሁሉም ዜጋ እንዲጎበኘውና የኢትዮጵያ ምርት እንዲገዛም ሚኒስትሩ ጥሪ አቅርበዋል። ከሚያዚያ 25 እስከ ሚያዚያ 29 ድረስ የሚቆይ የአምስት ቀናት ቆይታ ያለው ኤክስፖ ነው። በዚህ ኤክስፖ ከሀገር ውስጥም ከውጭም በርካታ ጎብኚዎች ይኖራሉ ተብሎ ነው የሚታሰበው። ከስድስት ሺህ በላይ የግብይት ትስስር ይኖራል ብለን ነው የምናስበው ከአራት ቢሊዮን ብር በላይ ግብይት ሊፈጸም ይችላል ብለን እንጠብቃለን። ከ መቶ ሀያ ሺ በላይ ጎብኚዎች ይኖራሉ። አጠቃላይ ወደ ሁለት መቶ ሰማኒያ ስምንት የሚደርሱ ኤግዚቢተሮች ይኖራሉ። ትልቅ ዝግጅት ነው። ከዚህ በፊት ከነበሩት በአይነቱ በጣም የተለየ ነው። ምርቱን ብቻ ሳይሆን የምናየው የኢትዮጵያን አቅም የደረስንበትን አጠቃላይ ደረጃ የወደፊት ተስፋችን የምናይበት ስለሆነ ኢትዮጵያውያን ይህንን መድረክ እንዲጠቀሙበት ይህንን ኤክስፖ እንዲጎበኙ እንዲጎበኙ ብቻ ሳይሆን እንዲገዙም እና በተለይ ደግሞ አምነንበት ወደ ነው የሀገራችን ምርት እንድንጠቀም አደራ አላለሁ። ፈጠራን ማበረታታትም አንዱ የኤክስፖ ዓላማ መሆኑን ጠቅሰው የቴክኖሎጂ ሽግግርና የልምድ ልውውጥ መፍጠርንም ዋነኛ ግቡ ማድረጉንም ሚኒስትሩ አክለዋል። በኢትዮጵያ አሁን ላይ የገንዘብና ቁጠባ ብድር ህብረት ስራ ማህበራት ፋይዳቸውና ተጽዕኖቸው የጎላ መምጣታቸው ይነገራል። እነዚህ የቁጠባና የብድር ህብረት ስራ ማህበራት የቁጠባ ባህል እንዲጎለብት አባላት በተለያዩ የስራ መስኮች ተሰማርተው ለሌሎች የስራ እድል እንዲፈጥሩና ምርትና ምርታማነት እንዲያድግ አስተዋጽኦ እያደረጉ ይገኛሉ። ሪፖርተራችን ብሩክታይታ አስራት ከአንድ የገንዘብ ቁጠባና ብድር ህብረት ስራ ማህበር ጋር ቆይታ አድርጋለች። ዝርዝሩን ከኃላፊው አንደበት አብረን እንከታተል ሩክ እንዳለባላለው ቤተሰብ ገንዘብ ቁጠባና ብድር ህብረት ስራ ማህበር የቦርድ ሰብሳቢ ነው። ቤተሰብ ቁጠባና ብድር ህብረት ስራ ማህበር የተመሰረተው በ2014 ዓ ም ነው በ157 አባላት፣ ካፒታላችንም 157 ሺህ ብር ነበረ። ከዚህ ከሶስት ዓመት ቆይታ በኋላ ካፒታላችን ወደ 12 ሚሊዮን አካባቢ ደርሷል። ሁለት ወደ 520 አካባቢ አባላቶች አሉ። እስከ 92 በላይ ለሚሆኑ አባላት የብድር አገልግሎት ሰጥተናል። ሁለት ብራንቾች አሉን። በሁለቱም ብራንቾቻችን አጠቃላይ ወደ መቶ አካባቢ ሰዎች ለሚሆኑ የስራ እድል ፈጥናል ማለት ነው። ብረት ስራ ማህበሩ ሲቋቋም ከእንጦጦ ማርያም የእንጨት ተሸካሚዎች እስከ 6 ኪሎ ሴንተር ያደረገ ነው። በጉለሌ ክፍለ ከተማ ውስጥ በተለይ ዝቅተኛ ማህበረሰብ ላይ ላሉ ቤቶች ለተቀመጡ ከማነቃቃት ራሳቸውን ከማብቃት አኳያ በጣም ተጠቃሚዎች የሆኑ ሴቶች ናቸው ማለት ነው። ቁጠባና ብድር ህብረት ስራ ማህበራት ተመራጭነታቸው ብድር በሚጠቅቁ ሰዓት በጣም በአጭር ጊዜ ችግራቸውን ከመፍታት አኳያ፣ የማህበረሰቡን ችግር ከመፍታት አኳያ ከትንሽ ብር ጀምሮ እስከ መካከለኛ ብር ድረስ ተደራሽ ስለምንሆን ላይ ብድር ስንሰጥ ስለ ብድሩ ብድሩ ምን ላይ ነው የሚውለው የሚል ቅድመ ጥናት እናደርጋለን። ኢቨን ውጤታማ ወላ ካልሆኑ በአገራችን ነባራዊ ሁኔታ ሊሰሩ የሚችሉ ከ10 ሺህ ብር ጀምሮ መነሻ ካፒታል ከ10 ሺህ ብር ጀምሮ እስከ 350 ሺህ እስከ 450 ሺህ ያዘጋጀው ነው ፓቼ እያለ እንደዚህ ዓይነት ድጋፍ እንሰጣለን። የብድር መጠናችን እስከ 500 ሺህ ብር ነው፣ እስካሁን ያለ ነው። ትልቁ ኮላተራላችን እርስ በርስ የትስስር እርስ በትስስር መፍረጥ ነው። ሌላኛው በንግድ ፍቃድ ንግድ ፍቃድና ቼክ ካለው እስከ 200 እስከ 250 ሺህ ብር እንሰጣለን። ሶስተኛው ኮላትራል ሲስተማችን ደግሞ በመንግስት ሆነ በድርጅት የደሞዝ ዋስትና። ወለድ መጠናችን በተመለከተ ለሴት አሁን 12.5 ነው የምናስከፍለው፣ ለወንድ 13 ነው። ህብረት ስራ ማህበር ከሌላው ቢዝነስ ሞዴል የሚለየው ዝቅ ብሎ ማህበረሰቡን በማገልገሉ ብቻ ከፌዴራል እስከ ወረዳ ያሉት በዋኝነት እነዚህ የተደራጁትን ህብረት ስራ የገንዘብም ሆነ የተለያዩ የህብረት ስራ ማህበራትን መደገፍ ማገዝ። የምናበድረው የብድር እጥረት ወይም ለአባዳት ለብድር የሚሆን የገንዘብ እጥረት ችግር የህብረት ስራ ማህበራት ሁለት ናቸው በዋነኝነት ኢትዮጵያ ውስጥ። አንደኛው ገቨርንመንት ቤዝድ የሆኑ አሉ። ገቨርንመንት ሚንስ ሚንስ አዲስ አበባ ዩኒቨርሲቲ ውስጥ ጳውሎስ ውስጥ ቴሌዎስ ማብራታ ውስጥ ያሉ የተቋቋሙ ሳኮዎች አሉ። እኛ ደግሞ ኮሚኒቲ ቤዝድ ደግሞ ምን ባለው እንደኛ አይነት ራሳችን እንችለን ያለና ሁለቱ ሳኮዎች የህግ ማዕቀፍ ቢኖራቸው አብረው ለመስራት ግን እስካሁን ብዙ ተጨባጭ ነገር የላቸውም። መንግስት ዩኒየኖች፣ ህብረት ስራ ማህበራትና ፌዴሬሽን አንድ ላይ ሆነው ለዘርፉ ትኩረት ቢሰጡ ለዝቅተኛው ማህበረሰብ ማለት ነው።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 ተመልካቾች የአዲስ ቀን የጠዋት ገበያ አብቅቷል። መቅደስ እንዳለ መረጃዎችን ነገርኳችሁ። መልካም ቀን ይሆንላችሁ። መድረኩ የእናንተ ነው። እናመሰግናለን።